አንድ አምላክ በሚሆን በአቦወልድ ወልድ በመንፈስ ቅዱስ ስም ሰላም እላችኋለሁ። የተወደዳችሁ እንዴት ተዋላችሁ? የገሪዛን ቤተሰቦች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላካችን ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር ለዘላለም የተወደደ የተመሰገነ ይሁን። ዛሬ የምንማረው በፍቅር ውስጥ ምንድን ነው የምትፈልጉት የሚል ርዕስ ነው። ምን ፈልገን ነው ፍቅር የያዘን? ምን ፈልገን ነው አጠገባችን ካለችው ሴት ወይም አጠገባችን ካለ ወንድ ጋር የምንቆየው? ሁልጊዜ ፍቅራችን በምን ሚዛን ነው የሚለካው? በምንድን ነው የሚመዘነው? ፍቅርን በፍቅር ነው የምንመዝነው ወይስ ፍቅርን ባጣነው ነገር ነው የምንመዝነው የሚለውን ሁሌ መጠየቅ ይኖርብናል። አንዳንድ ጊዜ አንዳንድ ሰዎች በፍቅር ውስጥ የሚያጡትን አንድ ነገር በፍቅር ለምድ ውስጥ ሆነው ይፈልጉታል ወይም በፍቅር ካባ ውስጥ ሆነው ይፈልጉታል። የእናታቸውን ፍቅር አተው ያደጉ ወንዶች በፈቀሯት ሴት ውስጥ እናታቸውን የመፈለግ ዝንባሌ ታይባቸዋላችሁ። እናቴን ትመስኛለሽ፣ የምትሰሪው ምግብ የእናቴን ምግብ ይመስላል፣ አሳሳቅሽ፣ ፈገግታሽ እናቴን ይመስላል፣ ስታኮርፊ እናቴን ትመስያለሽ፣ ስታለቅሽ ትመስያለሽ እያሉ ያችን ምናፍቋትን እናታቸውን በፍቅራቸው ውስጥ ለመፈለግ ሲሞክሩ ታያላችሁ። ወንዶች ብቻ ሳይሆን ሴቶችም አባቴን ትመስለኛለህ ሁሉ ነገር አባቴን ይመስለኛል የሚሉ አባ ብለው ስም የሚያወጡ ፍቅራቸውን በአባት ሰይመው የሚጠሩ የሚገልጡ አባታቸው የሚያደርጓቸውን አንዳንድ ነገሮች የሚያስታውሳቸው ወንድ ላይ ልባቸው የሚያርፉ ሴቶች አሉ። አሁን እንግዲህ ይሄ ፍቅራቸውን ወይም በፍቅራቸው ውስጥ የሚፈልጉት ነገር በትናንትና ሕይወታቸው የጎደላቸው የሚያጡትን የአባት ወይም የእናት ፍቅር የሚተካላቸው ፍቅር መፈለጋቸው ነው። መቼም እንደ ሰው ሰው የሚፈልገውን ነገር ያጣውን ነገር በአንድ የሚፈልገውን ነገር በአንድ ነገር ውስጥ ለማግኘት መሞከሩ መጥፎ ባይሆንም ይሄ ግን የፍቅር ግንኙነት ስለሆነ ይሄ ግን ዘላቂ ኑሮ ስለሆነ አንዳንድ ጊዜ ከተሰራለት የፍቅር ህግ ሲያፈነግጥ ሌላ ችግር እንዳይፈጥር መጠንቀቅ ያስፈልጋል። እግዚአብሔር ቃል ሰው እናት አባቱን ይተዋል ከሚስቱም ጋር ይጣበቃል ይላል እናት አባትን መተው ምን ማለት ይመስላችኋል የእናት የአባት ትዝታ የህይወታችን ንጉስ ሆኖ ለዘላለም መቀጠል የለበትም እናት ያላት ፈገግታ እናት ያላት ፍቅር እናት ያላት የምታዘጋጀው ጣፋጭ ምግብ ወይም እናት የምትደግሰው ድግስ ወይም እናት የምታዘጋጀው የበዓል ስነስርዓት የዘላለም ትዝታ ሆኖ መቅረት የለበትም ህይወት የተለያየ ነው ተመልከቱ የምጥረን አበቦች፣ አበቦች ሁሉ አንድ አይነት መልክ አላቸው? እግዚአብሔር ዓለም ሲፈጥር ለምንድን ነው በጣም የተለያዩ መልክ ያላቸው ፍጡራትን ያስቀመጠልን? ህይወት እንዳይሰለችን ነው። ልክ እንደዚሁ ነው። ዛሬ የጀመራችሁት አዲስ ኑሮ ትናንት ከእናታችሁ ከአባታችሁ ቤት ካያችሁት ኑሮ የተሻለ እንዲሆን መጣር ነው። ህይወትን በሌላ መንገድ ምናልባት ትናንትና የነበረ ኑሮ ቢጫ አበባ ቢሆን ዛሬ የተሰጠን ትዳር ደግሞ ሮዝ አበባ ሆኖ እንዲቀጥል መፍቀድ ነው። የትናንትናው ቢጫ አበባ ዛሬ በቤታችን ቢጫ ሆኖ እንዲቀጥል እንደ መፍቀድ ነው። የትናንትናውን ኑሮ ብቻ ይዞ ትዝታ ብቻ ይዞ እሱ ማለት ህይወት ማለት እሱ ነው ማለት ልክ አይደለም። እግዚአብሔር ሁሌ የሰራው የፈጠረው አዲስ ነው። እንደተጻፈ ማለዳ ማለዳ አዲስ ነው። በእግዚአብሔር የተሰራ ስራ የማይሰለች የታመነ የተወደደ መሆኑን መቀበል ያስፈልጋል። አንድ ወጣት በዚህ ነገር ሲቸገር ማስታውሰው፣ ወጣት አለ። በጣም እናቱን ይወዳል። ብዙ ጊዜውን ከእናቱ ጋር ነው ያሳለፈው። ለእናቱ አንድ ወንድ ልጅ ነው፣ እህቶች አሉት፣ ግን ለእናቱ አንድ ወንድ ልጅ ስለሆነ ከፍተኛ የሆነ ፍቅር እና መቀራረብ ከእናቱ ጋር አለው። እናትየዋ ኪቺን ስትገባ አብሯት ይገባል። ትምህርት ቤት የምታደርሰው እሷ ነች። አንዳንድ ጊዜ የሚገርማችሁ ምሳቃውን ከፍታ ከስራ ቦታ መጥታ መሳቃውን ከፍታ እጇን ታጥፋ በየቀኑ ምግብ የምታጎርሰው እሷ ነች፣ መሳቃውን እስከ ስድስተኛ ክፍል ተማሪ ሆኖ ማለት ነው። ከጎረመሰ በኋላ ትንሽ ማርባር ስጀምር አቆመ እንጂ በዚያ ልክ ከእናቱ ጋር ጥብቅ ያለ ግንኙነት ነበረው። ይሄ ልጅ እና ከእናቱ ጋር የነበረው ግንኙነት አሁን ካለችው ከፍቅረኛው ጋር የለውም ያ ግንኙነት ማለት በጣም ጥብቅ ያለ በጣም በጣም የተሰናሰለ ግንኙነት ነበራቸው እና እናቱ ድንገት ከዚህ ዓለም በሞት ትለያለች ይሄ ልጅ ዩኒቨርስቲ ተማሪ እያለ እናቱን በሞት ካጣ በኋላ የእናቱን ፍቅር የምተካለት ሴት መፈለግ ነው የጀመረው እና ፍቅረኛም የያዘው እዛው ዩኒቨርሲቲ ውስጥ ከአንዲት ልጅ ጋር ተዋወቀ የሚገርማችሁ እናቴን የምትመስል ብሎ ከለሯ ከእናቱ ጋር የምትመሳሰል ሴት ነው ጓደኛ አድርጎ የያዘው እና ጓደኛ አድርጎ ያዘው። እንደዚህ አይነት ሴት ናት ና እንደዚህ በዚህ ልክ እናቱን የሚፈልግ ሆኖ ኖረ እና ልጅቷ ግን የምትፈልገው የእሱን እናት መተካት ሳይሆን የትዳር አጋር፣ የወንድ ጓደኛ፣ ፍቅረኛ፣ የልቧን የሚያዳምጣት እንጂ እንደ ልጅ እንደ ልጅ የምትንከባከበው እሱ እንደ ልጇ የሚሆን እሷ ደግሞ እሷ ደግሞ እንደ እናቱ የምትሆን ለዛ አይደለም እሷ የተዘጋጀችው። እና ከዛ ሴት ጋር መግባባት በጣም አቃተው። ትወደዋለች፣ ግን እናት ምትውለት አልቻለች። እሷ መሆን የምትፈልገውም መሆን የቻለችውም ፍቅረኛ ነው። እሱ ግን የሚፈልገው እንዳልኳችሁ እንደሰማ ነው፣ እናቱን ነው። ይሄ በጣም የብዙ ሰዎች ችግር ነው። እና ፍቅራችን ውስጥ የምንፈልገው ነገር ምንድን ነው የሚለውን ጥያቄ በደንብ መጠየቅ አለብን ትናንትና ወንድም የሌላቸው እህቶች ቶሎ ከወንድ ጋር ግንኙነት የሚጀምሩት ወንድም ፍለጋ ሊሆን ይችላል በትክክልም ፍቅረኛ መያዝ ማለት ወንድም መፈለግ ነው እውነቱ እሱ ነው ሀሳቡ እሱ ነው አይደለም ወንድም ሌላን ፍቅረኛ ሌላን እና አንዲት ሴት ፍቅረኛ መያዝ ያለባት ፍቅረኛ ፈልጋ በኋላ ባል የሚሆን አጋር የሚሆን ረዳት ጓደኛ የሚሆን ሰው እንጂ የእናቷ ልጅ ወንድሟን ሊተካ የሚችል መሆን አይገባውም እና ጤነኛ ያልሆኑ አንዳንድ ስሜቶች ግን ጤነኛ መስለው ሊመጡ ይችላሉ። እሱም በደንብ ማየት ያስፈልጋል። ግን አንዳንድ ደግሞ የማይጎዱ ደግሞ አሉ። ለምሳሌ ጓደኛ ፍለጋ ፍቅር ውስጥ ጓደኝነት ፍለጋ ችግር የለውም። እሱ ሚስት ጓደኛ መሆን ትችላለች። ያን ያህልም ከፍ አርገንም ካሰብ ነው ሚስት እናት መሆን ትችላለች። ባልም አባት መሆን እኮ ይችላል። እንደ አባት መሆን ይችላል፣ ግን ትልቁ ግን የህይወት ዓላማ በግንኙነት ውስጥ አባት እናት መሆን ሳይሆን ጓደኞች፣ ፍቅረኞች፣ ባልና ሚስቶች መሆን ነው። ጓደኞች ግን መሆን አያስቸግራቸውም። አንዳንዴ ብቻቸውን ያደጉ ሰው የሚፈልጉ ፍቅረኛ ሲያገኙ ይደሰታሉ። ከእሷ ጋር በማሳለፉ ከእሱ ጋር በማሳለፏ ያን ወርቃማ ጊዜያቸውን የሚያወሩትን ሀሳባቸውን የሚያካፍሉትን ሚስጥራቸውን የሚነቱን ሰው ማግኘት ጓደኝነት የሚባለውን ነገር በፍቅር ግንኙነት ውስጥ ማግኘት ይችላል። ጤነኛ ነገር ነው። የፍቅር ግንኙነት አጠቃላይ የሚያጠቃልላቸው ራሱን የቻለ ፓኬጅ ነው። ለምሳሌ ጓደኝነትን ያጠቃልላል። ሁለት ተቃራኒ ወንድና ሴት ጓደኞች ሆነው ሚስጥር የሚያወሩ የልባቸውን የሚካፈሉ በችግር የሚደራረሱ ሀሳባቸውን የሚለወጡና የሚደጋገፉ ጓደኞች መሆን ይችላሉ። ሁለት የፍቅር ጓደኞች እርስ በእርሳቸው አንዳቸው ያንዳቸው ረዳት መሆን ይችላሉ። ሁለት ጓደኞች አንዳቸው ያንዳቸው በፍቅር ላይ የተገነባ የተመሰረተ ምንድን ነው አገልጋይ መሆን ይችላሉ። አንዳቸው አንዳቸውን እያገለገሉ እየደገፉ ማሳደግ ይችላሉ። አንዳንዴም ከተቻለ ከሆነ እናት መሆን ትችላለች፣ አባት መሆን ይችላል። ግን እሱ ግዴታ አይደለም። እሱ ፓኬጅ ውስጥ ትልቅ ቦታ የለውም። በጣም ትንሽ ቦታ ነው ያለው እና በፍቅር ግንኙነታችን ውስጥ የምናያቸው የሚያጋጥሙን አንዳንዴ እንደዚህ አይነት ንጹህ ንጽህና የሚጎድለው የፍቅርን ትክክለኛ ስሜት የማይፈልግ ግንኙነት ትክክለኛው ሌላ አላማው ሌላ ሆኖ ግን ከበሩ ግን የፍቅር ግንኙነት ሆኖ ሊመጣ ይችላል። እሱን ነገር በደንብ ማየት በደንብ መነጋገር ይሄ ነገር ያስኬዳል ልክ ነው ወይ ብሎ በደንብ ነገሮችን ማየት መመልከት ይገባል። እግዚአብሔር ልጆች፣ እንግዲህ የምንፈልገው ፍቅር ነው ወይስ ከፍቅር ጀርባ ሌላ የጎደለበትን ነገር ነው ምንፈልገው የሚለውን በደንብ እንድንመለከት ነው የዛሬው መልእክታችን። እግዚአብሔር ባካችሁ፣ ቸርነቱን ያብዛላችሁ። ቀርሳ አሸናፊ ጦር ማርያም ሰላም።